ሰላም ሰላም የዛጎል ቤተሰብ፣ በዚህኛው ቪዲዮ ጸጉራችን አለሰልስ ላለን ልስልስ አድርጎ ፍሪዝ ለማድረግ ለማስያዝም የሚያምር እንዲሆንልን የምንጠቀመውን የቤት ውስጥ መንከባከቢያ ነው ማሳያችሁ። አብረኝ ቆዩ። የዚህ ውህድ ሌላኛውና ዋናው ጥቅሙ የጸጉር ከለርን ማጥቆሩና የሚያምር ወዝ እንዲኖረው ማድረጉ ነው። አዘውትረን ከተጠቀምነው ያለ እድሜ የሚከሰት ሽበትንም ለመከላከል ተመራጭ ነው። በዚህ ውህድ ላይ የምጠቀማቸውን ነገሮች ጥቅማቸውና መጠናቸው ለእናንተ ይሆናል ያልኩትን እያወራው ውህዶቹን አብረን እናዘጋለን። አዘጋጅ ይህንን ውህድ ለማዘጋጀት የተጠቀምኩት በመጀመሪያ የቤ ቅጠል ጥቁር አዝሙድና ቁርንፉድ ነው። በነገራችን ላይ ከቤ ቅጠል የሚዘጋጅ ውህድ ጸጉር እንዳያያዝ እንዲፍታታና ና እንዲለሰልስ ስለሚያደርገው በፍጹም ጸጉር አይሰባብርም። ሌላ ወሳኝ ነው የሚባለው የዚህ ቅጠል ጥቅም ጸጉር እንዲዳብርና እንዲፋፋ ስለሚያደርገው ብዝት ያለና የሚያምር ጸጉር እንዲኖረን ያደርጋል። ፎሮፎርን ለማከም ኢንፌክሽኖችን በመከላከል የራስ ቅል ጤንነትን ይጠብቃል። ጸጉርን ጤናማና ፈጣን እድገት እንዲኖረው ይረዳናል። ሁለተ ሁለተኛው ቅርንፉድ ነው የምንጠቀመው። ቅርንፉድ ለጸጉር የሚሰጣቸው ጥቅሞች በጭንቅላት ውስጥ የደም ዝውውርን በማፋጠን የጸጉር እድገትን ያፋጥነዋል። የተጎዳ ጸጉርን በፍጥነት ይመልሳል። ጸጉርን ያለሰልሳል። ፎሮፎርን ለማስወገድ ይረዳል። ያለ ዕድሜ የሚከሰት የጸጉር ሽበትን ይከላከላል። ቅርንፉድ በቫይታሚን ኢና ሲ የበለጸገ በመሆኑ የጸጉር ድርቀትን ለማስወገድ ይረዳል። የጸጉር መነቃቀልንም፣ መሰባበርን ያስቀራል። የጸጉር ቀለም ጥቁር ሆኖ እንዲቀጥል የሚያደርገው ሜላኒን በደንብ እንዲመረት በ ማድረግ ያለ እድሜ የሚመጣን ሽበት እንደሚያስቀር ጥናቶች ያሳያሉ። ሶስተኛው ጥቁር አዝሙድ ነው። ጥቁር አዝሙድ ለጸጉር የሚሰጠው ጥቅም ጸጉርን ለማጥቆርና የፀጉር ሽበትን ለመከላከል ይረዳል። የጭንቅላት ቆዳን በመክፈት የፀጉር እድገትን ስለሚያፋጥን ለፀጉር እንክብካቤና እድገት ተመራጭ ያደርገዋል። ጥቁር አዝሙድ ጤናማና የሚያምር ከለር ያለው ፀጉር እንዲኖረን ለማድረግ ያግዛል። የፀጉር መርገፍን፣ መሰባበርን፣ መሰንጠቅን እንዲሁም ደግሞ ውበት ማጣትን ይከላከልልናል። ወዛማና የሚያምር ጸጉር እንዲኖረን ያደርጋል። ውህዳችንን ለማዘጋጀት አንድ ማንኪያ ጥቁር አዝሙድ እንጨምርበታለን። ከዛም የተወሰነ ግማሽ ማንኪያ የሚሆን ቅሩምፉዱ እንጨምርበታለን። ቅሩምፉዱን አነስ አድርገን ነው የምንጨምረው። ከዛ ሁለት የቤሊሊፍ ቅጠል፣ ይህንን ቅጠል ቅድም ያሳየዋቸውን ቅጠል ማለት ነው። ሁለት እንጨምርበታለን። ከዛ ሁለት መቶ ኤምኤል ውሃ ነው የምንጨምርበት፣ ወይንም ደግሞ ግማሽ ኩባያ ውሃ እንጨምርበታለን። እኔ ውሃውን አሙቄን የተጠቀምኩት ቶሎ እንዲፈላልኝ እሳት ላይ እንጠደውና ና ለተወሰነ ለአስር ደቂቃ እናንተ ከተከዋለን፣ ወይንም ደግሞ እናፈላዋለን። እንደዚህ አድርገን አገናኝተን እንዲፈላ እናደርገዋለን። እንደዚህ እየፈላ ሲሄድ እየቀላለን ይሄዳል። እንደውም እየቆየ ሲሄድ በጣም እየቀላ ነው የሚሄደው። ከእሳቱ ካወረድነው በኋላ አብርደን ነው ግዴታ ስንቀባው መቀባት ያለብን በደንብ አብርደን ነው መሆን ያለበት። አቀዝቅዘን ወይንም ደግሞ አሳድረን ነው የምንቀባው። ይህንን ውህድ ስናዘጋጅ ቀስ እያለን በእናንተ ከተከው ጥሩ ነው። እንደዚህ በረድ ቀዝቀዝ ባለ እሳት ቀስ እያለን እናተከተከዋለን በደንብ እስኪ ቀላልን ድረስ፣ አሊያ ደግሞ አሳድረን እንዲቀላ እናደርገዋለን። ምክንያቱም ዱን የጥቁር አዝሙዱና የቤሊፉን ውህድ በደንብ ማግኘት የምንችለው እየጠቆረልን ሲሄድ ነው ጥቅሙ ጸጉራችን ሊያገኝ የሚችለው። በቀዝቃዛ እሳት ቀስ እያለ እንዲንተከተክና ና ከወረደን በኋላ ደግሞ በደንብ እንዲበርድ እናደርገዋለን። እየበረደ እየቆየ ሲሄድ እየጠቆረ ይሄዳል። ከዛ እንደዚህ አድርገን ከእሳቱ ላይ አውርደን የተወሰነ ቁጭ እናደርገዋለን። ከዚያም ውህዱን በማጥለያ እናጠለውና ለመቅዳት በሚመቸን እቃ ላይ እናደርገዋለን። ከዛ የምንጨምርበት ቲትሪ ኦይል ነው። እኔ ቲትሪ ኦይል ስላለኝ እርሱን ተጠቅሜያለው። ቲትሪ ኦይል የሻይ ቅጠል ዛፍ ዘይት ነው። በጣም የጭንቅላት ቆዳን የሚያነቃቃ በውስጡ ካፊን ስላለው ቆዳችን ላይ ያሉ ሴሎች እንዲነቃቁ፣ እንዲበረታቱ እንደ አዲስ ህዋሳቶቻችን እንዲታደሱ ስለሚያደርጋቸው በጣም ለጸጉር እድገት ወሳኝ የሚባል ነው። ሌላው ወይራ ዘይት አንድ ማንኪያ ወይራ ዘይት ነው። ቲትሪ ኦይሉን ግማሽ ማንኪያ ነው ያደረግኩት። ወይራ ዘይቱን ደግሞ አንድ ማንኪያን። እንዳይደርቅ ይረዳዋል እነዚህ ዘይቶች ጸጉራችን እንዳይደርቅ የበለጠ ለስላሳ እንዲሆን ለማድረግ ትን ነው። እንደሚታወቀው ለረጅም ዓመታት ጸጉርን ለማራስና ለማለስለስ የወይራ ዘይት ተወዳጅ ነው። ቅድም እንዳልኩት ውህዱን የማለስለስ ባህሪው የበለጠ ውጤታማ እንዲያደርገው ያደርጋል። ሌላው ወይራ ዘይት ጸጉር እንዲጠቁር ከለሩ እንዲያመ በቆዳ ላይ የሚገኙ ሴሎች እንዲነቃቁና እንዳይሞቱ ስለሚያደርጋቸው ፈጣን የሆነ እድገት እንዲኖር ያደርጋል። ሽበትን ያለ እድሜ የሚመጣውን ይከላከላል። ስለዚህ ወይራ ዘይትን አዘውትሮ መጠቀም ሌላ ወሳኝ ነው ለጸጉር። በተጨማሪም እዚህ ውህድ ላይ አንድ ማንኪያ የሰሊጥ ዘይት እንጨምርበታለን። በነገራችን ላይ የሰሊጥ ዘይትን አንዴ የተጠቀሙት በፍጹም የማይተውት አዘውትረው የሚጠቀሙት፣ ለጸጉር ለቆዳ እጅግ አስፈላጊ የሆነ ወርቃማ ዘይት ነው። በእኛ ሀገር እንደ ወይራ ዘይትና ኮኮስ እንዲሁም አልመንዶይል እና የመሳሰሉት ዋጋ ውድ አይደለም። ምክንያቱም ብዙ መጠቀም ስላልተለመደ የሰሊጥ ዘይትን አሁን አሁን እንደውም አልፎ አልፎ ይታያል እንጂ በፍጹም ለእኛ ሀገር ለጸጉርም ሆነ ለቆዳ አንጠቀመውም። ነገር ግን እጅግ እጅግ አስፈላጊና ተመራጭ ተወዳጅም ነው። ጸጉርን ያለሰልሳል፣ ያሳምራል። ለቆዳም እንዲሁም ያለሰልሳል ልክ እንደ ወይራ ዘይት አልመንድ ኦይል ከአስተሮይ ልንጠቀመው የምንችል ነው። ዋጋው ደግሞ በቅናሽ ነው የምናገኘው ምክንያቱም በሰፊው ስላልተለመደ። በዋናነት የሰሊጥ ዘይት የጸጉር ስርን ያጠነክራል፣ የጸጉር መርገፍን ይከላከላል። በተጨማሪም ደረቅና የተሰነጠቀ ጫፎችን በማለስለስ እንዳይሰነጠቅ መንታ እንዳይወጣ በማድረግ የጸጉር እድገትን ያፋጥነዋል። ስለዚህ በተመጣጣኝ ዋጋ ቆዳን ሰርስሮ በመግባት ማለስለስና ማራስ የሚችለውን ይህንን የሰሊጥ ዘይት በመጠቀም በቀላሉ የጸጉራችንን እድገት ማፋጠን ፊታችንን፣ እጃችንን ጸጉራችንን፣ ልስልስ እንዲል ማድረግ እንችላለን። እነዚህ የምንጠቀማቸው ዘይቶች ጸጉር እንዳይደርቅ፣ እንዲለሰልስ፣ የሚያምር ወዝ እንዲኖረው፣ ጥቁር እንዲሆንና ፍሪዝ እንዲሆን የበለጠ ያግዙና፣ ስለዚህ እዚህ ላይ የተጠቀምኳቸው ማግኘት ካልቻላችሁ እንደ ካስተር ኦይል፣ አልመንድ ኦይል ወይም ደግሞ በቀላሉ ማግኘት የምንችላቸውን እንደ ኮኮስ ያሉትን ጨምራችሁ መጠቀም ትችላላችሁ። የማከብራችሁ የምወዳችሁ፣ የዛጎል ቤተሰብ ይህንን በዚህ መልኩ የተዘጋጀውን በመርጫ ውስጥ አድርገን የጭንቅላታችንን ቆዳና ጸጉራችንን በደንብ አርሰንል እንነቃቧለን በነገራችን ላይ ይህንን ውህድ የምንጠቀመው ከታጠብን በኋላ ንጹህ ቆዳ ላይ ነው። በማንኛውም ጊዜ ጸጉራችንን ለማስያዝ ወይም ፍሪዝ ለማድረግ የምንጠቀመው ነው። ቆዳችንን በተለይ በደንብ አድርገን አዳርሰ መቀባት ይኖርብናል። ምክንያቱ የቆዳችንን ሴሎች ስለሚያነቃቃ እድገቱን ያፋጥንልናል፣ ወዛም ያደርግልናል። እንዲሁም የላይኛውን የጸጉራችንን ክፍል ደግሞ ስንቀባው ጸጉር እንዳይሰነጠቅ፣ እንዳይሰባበር፣ መንታ እንዳያወጣ ያደርግልናል። ስለዚህ ሙሉ ጸጉራችንን አዳርሰን የምንቀባው ውህድ ነው። እንደ ቅባትም ሊያገለግልን ይችላል። እንድትጠቀሙት በጣም በጣም ነው ይህንን ውህድ ማበረታታችሁ። ሌላው ስለዚህ ውህድ የምነግራችሁ አንድ የሰራነውን ፍሪጅ ውስጥ አስ ማስቀምጠን ለረጅም ጊዜ ልንጠቀመው እንችላለን። አንዴ ብቻ ሰርተን ጸጉራችንን ከታጠብን በኋላ ንጹህ ቆዳ ላይ እየተቀባን ማቆየት እንችላለን። ጸጉር ቤት ደግሞ ልንሰራ የምንሄድ ከሆነ በተለይ ካስክ የምንገባ ከሆነ ተቀብተ ነው ካስክ ብንገባ የሚያምር ወዝ ከለር እንዲኖረው ያደርግልናል። ስለዚህ በወር አንዴ ወይንም በሁለት ወር አንዴ አዘጋጅታችሁ ለረጅም ጊዜ ልትጠቀሙ ትችላላችሁ። ወይንም ደግሞ ማቆያ ፍሪጅ የሌላችሁ እንደዚች አነስተኛ መጠን አዘጋጅታችሁ ተጠቀሙት። የማከብራችሁ የምወዳቸው የዛጎል ቤተሰብ አብራችሁኝ ስለቆያችሁ ከልብ ነው ማመሰግ። በነገራችን ላይ በቪዲዮ ላይ የተጠቀምኩትን የሰሊጥ ዘይት አዘጋጅተን የምንሸጥ ይሆናል። ይህንን ወርቃማ ዘይት ዛጎል ኦርጋኒክ አዘጋጅተን እንሸጣለን። የምትፈልጉት አድራሻችን ቤተል ቶታል አጠገብ ነው፣ ወይንም ደግሞ በ 0901 177274 ላይ ደውሉልን። ቪዲዮን ስለተከታተላችሁ በጣም ነው የማመሰግነው። ከወደዳችሁልኝ ሼርና ላይክ በማድረግ ለሌሎችም እንዲደርስ አድርጉ። አስተያየት ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ደስ ብሎኝ ነው ማወራችሁ። አምላክ ለምድራችን ሰላም ይሆን ይበልልን።